ለኢትዮጵያ ክርስትና እምነት ተከታዮች እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ይላል ማርክ ሶሉሽን ዩቲዩብ ቻናል። ከዚህም ጋር በተገናኘ የኢትዮጵያ ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ እንኳን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ስል በፌስቡኩ በጣም ጥሩ ጽሑፍ አቅርቧልና ጽሑፍና መልእክቱ ስለተመቸኝ እንሆ ወደ እናንተ እንደሚከተለው አደርሳለሁ። ትንሣኤ የመሥዋዕትነትና የጽናት የተስፋ በዓል ነው። የበደለው ዓለም ነው፣ የተሰዋው ግን ክርስቶስ ነው። ያጠፋው የሰው ልጅ ነው፣ የካሰው ግን ክርስቶስ ነው። ባለ ዕዳው ሰው ነው፣ ከፋዩ ግን ክርስቶስ ነው። የክርስቶስ ሞት አንድም ለማዳን አንድም ለትምህርት ነው። ስለ ብዙዎች ሲባል መሥዋዕትነት ካልተከፈለ ብዙዎችን ማዳን አይቻልም። ሀገርን፣ ሕዝብን፣ ወገንን ማዳን ከተፈለገ መስዋዕትነት መክፈል ይገባል። ቃል ክርስቶስ በቃሉ ብቻ አልተናገረም፣ በመስቀል ላይ ውሎ ፍቅሩን በተግባር ገለጠው እንጂ። ራሱን አስታራቂ፣ ራሱን ታራቂ፣ ራሱን መስዋዕት ሆነ። ዛሬ ኢትዮጵያ የሚወድ ሁሉ መስዋዕት ለመሆን የተዘጋጀ መሆን አለበት። በሌሎችም መስዋዕትነት መጓዝ የኦሪት ሰዎችም አድርጎታል። ሺ በጎችና ሺ ፍየሎችም ሰውተው ነበሩ፣ አልሆነም እንጂ። ሀገርን ማዳን የሚቻለው ሌሎችን በመሰዋት አይደለም፣ ራስን በመሰዋት እንጂ የራስህን ጉልበት፣ ጊዜህና እውቀት በመሰዋት እንጂ የራስህን ክብርና ኢጎ በመሰዋት እንጂ ሀገርን ለማዳን ወደ ትህትና፣ ወደ እርቅና ወደ ምክክር መስቀል አውርዶ ራስን መስዋዕት ያስፈልጋል። መስቀል መከራ ነው። ስድብ ነው። ግርፋት ነው። ውርደት ነው። ራሳችንን ለሰላምና ለእርቅ መንገድ ስናዘጋጅ ከብዙዎች ዘንድ ስድብና እርግማን መከራ ይጠብቀናል። የሚያዋጣን ግን እስከ ቀራንዮ የኢትዮጵያን መስቀል መሸከም ነው። ለኢትዮጵያ ትንሣኤ ስንል መስቀሏን መሸከም ያስፈልገናል። ትንሣኤ ከጽናት በኋላ የሚገኝ ድል ነው። ከፊቱ የጅምላ ፍርድ አለው፣ ከፊቱ ውግዘት አለው፣ ከፊቱ ግርፋት አለው፣ ከፊቱ መራቆት አለው፣ ከፊቱ መከዳት አለው ከፊቱ የፀሐይ መጨለም፣ የጨረቃ ደም መልበስ፣ የከዋክብት መራገፍ አለው። በዚህም ሁሉ ግን በሽላቾቹ ፊት ዝም እንደምል በግ በክርስቶስ በጽናት ቆመ። ስለ ዓላማ ሲባል መከራን ታገሰ። ስለ ሰው ልጅ ሲባል ሁሉን እየቻለ በጽናት ተጓዘ። ሀገር ጽናት ትፈልጋለች። በመከራዎች እና በውግዘቶቹ ፊት በጽናት መቆም፣ በስድብና በንቀት ፊት በጽናት መቆም፣ እንደ ፀሐይ የሚታዩ ልሂቃን ሲጠፉ እንደ ከዋክብትም የሚታዩ ክብሯን ሲረግፉ በጽናት መቆም፣ አብረው የነበሩ ፈርተውና ተሽጠው ሲክዱ በጽናት መቆም ሀገር ትፈልጋለች። በሚጸኑት ዘንድ የኢትዮጵያ ትንሣኤ እጅግ ቅርብ ብቻ አይደለችም የምታይም ነው። ትንሣኤ ተስፋ ነው። ፈተናው እንደሚያልፍ ተስፋ ይሰጣል። ዓርብን ላዩ እሁድ የሚመጣ አይመስልም ነበር። የመቃብሩን ድንጋይ ላይ የሚነሳ አይመስልም ነበር። ማኅተሙን ላየ የሚፈታ አይመስልም ነበር። ጨለማውንም ላየ ብርሃኑ ሩቅ ይመስል ነበር። ሁሉም ግን ተገለበጠ። ታሪክን የታሪኩ ጌታ ለወጠው። ተስፋችን በደጅ ነው። ዓርብ ላይ እሁድን እናየዋለን፣ ከሞት ባሻገር ሕይወትን ከመቃብር አልፈንም ትንሣኤን የምንመለከት ነን። የሚጨበጥ ሕልም የጠራ ምናባለን። ስለዚህም ወጀብና አውሎ ንፋስ አያስደንቀንም ዛሬ ለነገ ሞት ለትንሣኤ ቦታ እንደሚለቁ የምናውቅ የምናምን ነን ለኢትዮጵያ ትንሣኤ የሚተጉ ብዙዎች ናቸው የሕማማቱ ጊዜ እያለፈ ነው አሁን ዓርብ ወደ ማታ ላይ ነን ከጸጥታው ቀን በኋላ የኢትዮጵያ ትንሣኤ ይመጣል ከሄዱት ብዙዎች ይመለሳሉ። ከተሳሳቱት ብዙዎች ያስተውላሉ። ዓርብ ዕለት በከንቱ የጨሁት ብዙዎች ያፍራሉ። ፍራጆቹም ይጸጸታሉ። ተገዳዳሪዎችም ይበታተናሉ። የመቃብር ጠባቂዎችም ይደነግጣሉ። ኢትዮጵያ ግን አይቀረ በሆነው ትንሣኤ ትነሳለች። ትንሣኤው ከእስራኤል ለዓለም እንደተገለጠው ሁሉ ኢትዮጵያም ለዓለም ትገለጣለች። የትንሣኤ በዓል የሚያስተምረን ይህኑ ነው። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያን፣ ህዝቦቿን ይባርክ። ሚያዝያ 11 ቀን 2017 ዓመተ ምሕረት መልካም የትንሣኤ በዓል።